ነቆሻሻርካሽኮ ነውኪ ስለ መማ አ እንደዚህ ሰላም ሰላም፣ ውድ ቱ ቤተሰቦቻችን እንደምን ሰንብታችኋል? አለሁ፣ እግዚአብሔር የሚመስገን። እናንተ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ያው ዛሬ የመጣሁት ታዲ ብዙ ነገር እንዳደረገኝ ታውቃላችሁ። ታዲም ሆነ ሁላቸውም ብዙ ነገር አስከፍተውኛል፣ በድለውኛል፣ ህይወቴን ምስቅልቅል አድርገውታል። እኔ እንዴት ብዬ እንደምናግራችሁ አላውቅም። ብቻ ግን ያው ደብሮኛልም ሰሞኑ አዋኪም ቤት ቆይቼ ነው የወጣሁት። ትናንትና እንትና ደሞ ያው ደውላልኝ ያው የተፈጠረውን አይታችኋል። በጣም የሚደብር ነገር ነው። እኔ እሷን ነበረ አሁን ላይ ደግሞ አለችኝ ብዬ ማምነ የነበረው እሷም ያው ያልሆነ ነገር አደረገች። ትናንትና ከታዲ ጋር እርቅ እንደፈጸም ምናምን ብላ ነበረ፣ ግን የማይሆን ነገር ነው መቼም የማይታሰብ ነገር ማለት ነው። ታዲ እኔ እንደዚህ በድሎኝ፣ መጀመሪያ በህቴ ሲስተሬን እንደዛ እንገላታት፣ ከዛ ደግሞ በህዊ ለህዊ ፍቅሬንም ባልገልጽላት፣ በጣም ወዳት ነበረ፣ በጣም አፈቅራት ነበረ ፍቅሬን ሳልገልጽላት እሷም ወደ ሌላ ቦታ ሄደች። ያው እሱ ነገር በጣም ደብሮኛል። እሺን ብትለኝ እምቢም ብትለኝ ፍቅሬን ገልጬላት ቢሆን ደስ ይለኝ ነበረ እና ደግሞ በታዲ ጉዳት ደግሞ ሆኖ እንደዛ የሚሄዷ በጣም ከፍቶኛል። በጣም ደብሮኛል። ታዲን ባላዩ ደስ ይለኛል። የእውነቴን ነው እምነግራችሁ። ታዲ በጣም በድሎኛል እና እስኪ እናንተ በእኔ ቦታ ብትሆኑ ምን ትላላችሁ? እ? ቅርታ ታደርጉላታላችሁ ለታዲ? እ? እኔ እንጃ ብቻ ግን በጣም እኔ ሰው ሁላ በጣም እየበደለኝ ነው እያለፈ ያለው። እኔ ጋ ነው ወይስ ችግሩ ወይስ እነሱ ጋ ነው? ያልገባኝ ነገር ማለት ነው። በጣም እንትን ብሎ ከፍቶኛል፣ ባሁን ሰዓት ከፍቶኛል። ታዲም ደግሞ ማለት ነው። እንዴት አርጌ እንደምበቀለው እኔ ነኝ ፍቅር ለሱ ምን እንደሆነ እንዴት እንደሆነ እንዲገባው ነው የማደርገው። በቃ አላ አይደለ፣ በጣም ህይወቱን ነው የማመሰቃቀለው ህይወቴን እንዳመሰቃቀለብኝ። እና በዚህ ሰዓት በቃ ያልተለያችሁኝ እናንተ ብቻ እንደሆናችሁ ነው የማምነው። ኮሜንትም የምትሰጡንም ኮሜንት የምትሉኝም ነገር እያየው ነው። አመሰግናለሁ ለእናንተ ማለት ነው፣ ከጎኔ ስለሆናችሁ ማለት ነው። ግን ያው ለታዲ ደሞ እኔ እንጃ። እኔ ብቻ ግን በጣም በጣም ነው የደበረኝ። በጣም ነው ያስከፋኝ። የሱን ህይወት ደግሞ በጣም የሱን ህይወት ዝብርቅርቅ ማረገው በዚህ ብቻ ነው፣ ይሄን በማሳየት ብቻ ነው ለታዲ ህይወቱን የማዘበራርቀው። እንዴት እንደሆነ እንዴት እንደሚያደርግ ማየት አለበት። በትንሹ መቅመስ አለበት ብዬ ነው ማምነው። የሁሉንም ነገር ነው ዋጋ የማስከፍለው በየሄድኩበት እንዲህ እንዳሳበዱኝ። በተለይ እሱ ማለት ነው በጣም ነው ያሳበደኝ፣ በጣም ነው የጎዳኝ፣ በጣም ነው ሁሉ ነገር ምስቅልቅል አድርጎት አርጎት እንትን ያደረገው እና እሱን ማለት ነው በጣም በጣም ነው ህይወቱን የማስከፈው ለህይወቱ መስዋዕት እንዲከፍል ነው የማረገው እና እናንተም ከጎኔ እንዳትለዩኝ ነው ምለው። ሁሉ ነገራችሁ፣ አስተያየታችሁ ድጋፋችሁ ሁሉ ነገራችሁ ከጎኔ እንዳይለይ ለእናንተ ከልቤ ነው ምስጋና። እና ሂዊም ባለሽበት ቦታ የቪዲዮ ሊደርስሽ ይችላል። ምን እንጃ፣ ላንቺ ያለኝ ቦታ ላቅ ያለ ነው። እስከዛሬ ለማንም ሰው ተሰምቶኝ የማያውቅ ስሜት ነው የተሰማኝ። ምን እንጃ እንደዚህ እያልኩሽ፣ መቼም በእኔ ትጨክኛለሽ ብዬ አላስብም። አዎ እርግጥ ነው። ታዲን ታፈቅደዋለሽ። ታዲ ደግሞ የአንቺን ፍቅር አልተቀበለም። አብሬሽ ሁሉ ነገር ደፋ ቀና አምለው የነበረው አንቺን ስለማፈቅርሽ ነው እንጂ፣ አንቺን ባላፈቅርሽ የሁሉ መስዋዕት አልከፍልም ነበረ፣ የሁሉም ነገር እዚህ ሁሉ ሰጣ ገባ ውስጥም አልገባም ነበረ። ዛሬ ያው በዋናነት የመጣሁት ታዲን ህይወቱን ምስቅልቅልል አድርገው ነው የመጣሁት የኔን ህይወት መስቅልቅል እንዳረገው እስከዚህ ድረስ መስዋዕት ስላስከፈለኝ ማለት ነው። እሱን ደግሞ ህይወቱን መስዋዕት እንዲከፈል ላደርገው ነው የመጣሁት። ዋንኛ ነገር ደግሞ የመጣሁት ይህንን ቪዲዮ ልሰራ ያስገደደኝ በቃ የታዲን ሁሉ የተደበቀ ገበናውን ለማውጣት ነው። ዝግግ ግፍ አርጌ ነው ማውጣው ዝድግፍ በቃ አንድ ነገር አይቀርም። ይሄው መረጃ ይዣለሁ። ቤተሰቦች አብራችሁ ሆነን አብረን ሆነን እናየዋለን የሚፈጠረውን ነገር ያነገርኳችሁ ነገር አለ። የታዲን ፍቅረኛ ቀጠረታለሁ። በቃ ሁሉን ነገር ያለውን ነገር አሳውቃታለሁ። አሁን መምጫዋ ደርሷል። እሷን ትንሽ ነው የጣባኩሽ። ምን ይመስልሻል? ማለት ዜናው ነው። ሀዘንም ሊሆን ይችላል፣ ደስታም ሊሆን ይችላል። ልታመሰግኝኝም ትችያለሽ፣ ልጠይኝም ትችያለሽ፣ ልትመሽኝም ትችያለሽ። ይህንን ስነግርሽ ይህን ሁሉ የምነግርሽ ግን ማለት ነው ያ ርካሽ የሆነ ፍቅረኛሽ ስነስርዓት ያዝ። ምን ማለት ነው ስነስርዓት ያዝ ማለት ለሰርብሽ ማረልም እሱን ግን ማለት ነው ያለበትን ነገር ላሳውቅሽ ነው እኮ። የምትናገር ከሆነ ተናገር። የበሰበሰ የለም፣ የበሰበሰ ፍቅረኛ የለም። ስላለ ምን ማለት ነው? ምን ማለት ነው? የሚመጥንሽ ሰው አይደለም ወይ ኔ ጸጋዬ፣ አዎ የሚመለከትህን ነገር አውራ ለም ለዚህ ሜጣራህ ለሰ ለሱ ሱ ሰርቦ በረም ምን ነው ነው የሚያመኝ እኮ የምትናገረውን ተናገር። በቃ ከዚህ በኋላ እሱ እየተናገርኩ እኮ ነው ልነግርሽ። በኋላ እሱ ስትናገረው መስማት አልፈልግም። በቃ ግን ምን ያህል ታቂዋለሽ? በነገራችን ላይ ማወቅ ባለብኝ ልክ አንተ

አረ፣ አግኝቼ እንዲህ ባንቀው ደስ ይለኝ ነበር። እዩ በመጀመሪያ ተከበር። ደሞ የምትናገር ከሆነ ደግሞ ተናገር። በጣም ትግስቴን መቼም ከሱ ጋር አንድ ወንበር ላይ ለምን አንተ ማን ማለት

አምናው ሲያልቀው ተተሽ ትተፊዋለሽ አንቺ ማለት ነው እንደዛ ነሽ አንቺ ነሱ እንደዛ ነሽ በቃ በቃ ነው ምን ማለት ከሌላ ሴት ጋር ነው ሲጀመር እኔ እና እሱን ለማጣያት ሆን ብለህ ያደረግከው ነገር ምን ማለት ነው ቦምብ ብለክኔ ማስተማሪያሽ እኮ ያለ መረጃ አልንቀሳቀስም። ትደርሽበታለሽ፣ ምን ያስቸኩልሻል? በቃ እስኪ ጀመር እኔ እና እሱን ለማጣል ነው፣ ከመጀመሪያው ጀመሩ ስትሳደብም እንደዚህ ስትናገርም የነበረው። እኔ አሁን እንድትበሳጭ እኮ አይደለም፣ እንድትበሳጭ እኮ አይደለም። ይሄንን ማሳይ እንድትበሳጭ እንደት ነው? አልበሳጨው። ምን ማለት ነው ይሄ? ኧረ ያለሽበትን ቦታ ቆመ ብለሽ እንድታስቢ ነው የእኔ እናት እ ይሄ ልትሰማኝ አለ ሰው የማይጣላ እኔ እና እሱም ተጣልተናል የጊዜ ጉዳይ ነው ጊዜ ይፈታዋል ግን ግን እውነተኛ ነገር ነው ስትጎጂ ማየት በጣም ያሳዝናል ከዚህ በላይ ሊያሳዝነኝ የሚችል ነገር ምን ይመጣል ይሄ ምን ማለት ነው? እኔ የምለውን ሰው እኮ ከሌላ ሰው ጋር ፎቶ ያውልሽ በቃ አውቀዋለሁ የምትዩ ሰው እስከዚህ እስከዚህ ሰዓት ላይ ነው፣ እስከዚህ ነው። አንተ ስነ ስርዓት ምን ማለት ነው ሲጀመረ ነው። ፍላጎቴ ማለት ነው አንቺ ከተኛሽበት እንድት ባንኝ ብዬ ነው። ስነስርዓት ክንያ ሲጀመር፣ ይሄ ምን ማለት ነው ታዲያ? እንደዚህ እሺ፣ አሁን ከእኔ ምንድን ነው የምትፈልጊው? አንተ ራስህ ያለውን ነገር አሳወቅሁሽ። አቧ ጨቅጭቂኝ። በቃ ሰው ጥሩም ነገር ሲሰራ መጥፎም ነገር ሲሰራ እን እታመሰግኝ እኮ ነው የሚገባኝ እኔ እኮ እንደዚህ እንድትሆኝ እንዴት ትጎጃለሽ ብዬ አላሰብኩም። ልቀቀኝ በእናትህ። የምትፈልገው ይሄንን አልነበረ? ኧረ እኔ እንደዚህ አይደለም እንደዚህ አይደለም። ተነሽና እናውራ በስነ ስርዓት። ምን ማለት ነው? ከተኛሽበትን እንዴት እንድትባንኝ እኮ ነው ያደረኩሽ። አንተም ብሶ ትፎክራለህ። እየፎከርኩ አይደለም፣ እየፎከርኩኝ እኮ አይደለም እኔ እኮ እንደዚህ እንድትወኝ እኮ አይደለም፣ እውነቱን እንድታቂ ስለፈለኩ ነው። ዞርበል ካጠገብ ማለት ነው ያረኩሽ። በቃ ከልብሽ ልታመሰግኝኝ ይገባል ነበር ነበረ ገና የታዲን ህይወት ምስቅልቅሉን ነው ማወጣው ባልሰራለት እኔ ጸጋ ደፋር